የተወደዳችሁ ደጋግ ኢትዮጵያውያንና ኤርትራውያን ወገኖች፣ ለሰሞኑ ለሚዲያ አስተያየቱ ባጭሩ ምላሽ መስጠት እፈልጋለሁ ሳይሆን በመሆን አምናለሁ። ወንድማችን ፍራኦል እትቻ ጥሩ ልብ ያለው ሰው ነው። ብዙዎች በመገናኛ ብዙሃን በልግስና ስራ ያውቁታል። ለእኔና ለቤተሰብ ግን እሱ ከዚያ በላይ ነው። የደስታችንና የሀዘናችን ተካፋይ የቅርብ ወዳጅ ነው። ነገር ግን ሰሞኑን በሚዲያ ላይ በቪዲዮ ስማችን በማይሆን መልኩ እየተነሳ ስላለ በዚህ መልኩ ምላሽ መስጠት ተገቢ እንደሆነ አምንነበታል። እኔን በተመለከተ አንዳንድ ተቆርጦ የወጡ ቪዲዮዎች የያዙት መልእክት ኃላፊነት የጎደለባቸውና ስም የማጥፋት ሩጫ ይመስላሉ። ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ድሃውን ወገኔን የምነካና የምጎዳ ነው። በቴዲ አዋሳ ቤት የወንድማችን ፍራውል ድጋፍ ለተጠቃሚዎች ደረሰ ወይ የምለው ጥያቄ ስነሳ የተሰጠው ምላሽ ትክክል አልነበረም። በንዴት ብነግርም እንዲህ ያሉት ቃላት ለድሃው ወገኔ የምንሰራውን ስራ ሊጎዱ ይችላሉ። ግልጽ ለማድረግ ፍራኦል በቀጥታ ብቻ ሳይሆን በተዘዋዋርም በእኔ በኩል ሁለት ጊዜ እርዳታ መልእክት ልኳል። እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከተው አካል አድርሽ ያለው ይህ በአደባባይ በእኛ ሚዲያ ታይቷል። የተረጂ ወገኖች ሳቅ የኔ እውነተኛ ሽልማት ነው። በስራዬ በማስመሰል ሳይሆን በመሆን አምናለሁ። ትላንት በደም ጠብታ አገልግያለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በደጋጎች ድጋፍ ራዕዩ እዚህ ደርሷል። ነገም በላቀ ጥንካሬ ይቀጥላል። ስለዚህ ግራ መጋባት እውነት እንድ ጋርደን አንፈቅድም። ትኩረት ሁል ጊዜ ዲዎችን በቅንነትና በትትና በማገልገል ላይ ነው። አጠቃላይ እንግዲህ፣ አብነት ማስተር አብነት ከበደ ነው ያስተላለፉይም መልእክት በሱ ላይ በተነሳ ጉዳይ ሚኪታ ፎረንፎ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።